ሰላም ሰላም፣ እንዴናችሁ? ውድውን ፕሮፐርቲ ቤተሰቦች ዛሬም በድጋሚ እንግዲህ በአዲስ ቤት ነው። አዲስ ቤት እየላችሁ ቀርባለሁ። አያት አካባቢ ነው የሚገኘው። ስቲምባስ እና ሳሙና ባስ ያለው እጅግ ዘመናዊ የሆነ ቤት ነው እየላችሁ የቀረብኩት። ሙሉ ለሙሉ ውስጥ ገብቼ የማስጎበኛችሁ ይሆናል። ለዚህ ዩቱብ ቻነል አዲስ የሆናችሁ ካላችሁ የዶል ምልክቷን በመጫን በየቀኑ አዳዲስ መረጃ እንደደርሳችሁ ማድረግ ትችላላችሁ ማለት ነው። እስከ መጨረሻ ከኔ ጋር እንድትከታተሉት ጋብዛችኋለሁ። አያት አካባቢ ነው የሚገኘው እጅግ ዘመናዊ የሆነ ቤት ነው። ሁለት መቶ ሀምሳ ካሬ ላይ የተሰራ ጂፕላስቱ ቤት ነው። ሰፈሩም እጅግ የለማ ሰፈር ነው። ኮምፓውንድ ውስጥ ነው የሚገኘው። ሀያ አራት ሰዓት ጠበቃ ያለው ማለት ነው ግቢ እዚህ ጋር እንደምትመለከቱት አራት መኪና ማቆም የሚችል ግቢ አለው። በጣም ሰፊ ነው። ግቢውም ቤቱም በጣም በሚያምር መልክ የተሰራ እጅግ ዘመናዊ ቤት ነው። በስተግራይ በኩል ግሪነሪ ቦታ አለው በሚያምር መልኩ ማለት ነው። እዚህ ጋር እንደምትመለከቱት ይሄ ቤት እንግዲህ አያት ኮምፓውንድ ውስጥ ነው የሚገኘው። በዚህ በኩል ደግሞ ወደ ሰርቪስ ማጃ ነው። ዋና በሩ እንግዲህ እዚህ ጋር እንደምትመለከቱት ከጥሩ ማቴሪያል እየተሰራ ነው። ወደ ውስጥ ስንገባ እንግዲህ እዚህ ጋር እንደምትመለከቱት በጣም ሰፊ ሳሎን እናገኛለን። ቤቱ እንግዲህ እዚህ ጋር እንደምትመለከቱት በቂ ብርሃን አለው። ላይቲንግ ሲስተም አገጣጠም እንግዲህ በጣም በሚያምር መልኩ ነው። በጣም ዘመናዊ ቤት ነው። እዚህ ጋር እንደምትመለከቱት የራሱ ኦፕን ክችን አለው። እዚህ ጋር የምትመለከቱት ኦፕን ክችን ነው። ይሄ ቤት እንግዲህ ከግራውንዱ ላይ ሁለት መኝታ አለው። አንድ ሰራተኛ መኝታና አንድ የእንግዳ ማረፋ አለው። ክሎዝድ ክችንም አለው ማለት ነው። ወደዚህ ስንመጣ እንግዲህ ክሎዝድ ኪችኑ ነው የምናገኘው። በጣም ሰፊ ነው። ከዚች ጋር ደግሞ የእቃ ማጠባ ቦታ ነች፣ እንደ ስቶር ነው። እዚህ ጋር ደግሞ የተጠቀሙት እንግዲህ ይሄ ቤት እንግዲህ እጅግ በጣም ዘመናዊ የሆነ ቤት ነው። ደረጃውም እንግዲህ በጣም ሰፊ ነው። ማወጣጫም እንግዲህ በጣም አሪፍ አድርጎ ነው የሰሩት። አንደኛ ፍሎር ላይ እንግዲህ ማስተር ቤድሩም እናገኛለን። የሚያምር ማስተር ቤድሩም እናገኛለን። እዚህ ጋር የምትመለከቱት ማስተር ቤድሩሙ ነው። በጣም የሚያምር ማስተር ቤድሩም አለው። እዚህ ጋር እንደምትመለከቱት ከሴራሚክ ጀምሮ የተጠቀሙት ማቴሪያል እጅግ ዘመናዊ አድርጎ ነው እንግዲህ የተጠቀሙት። ግርግዳ ላይ ያሉ ዲምላይቶችም በጣም በሚያምር መልክ ነው የተጠቀሙት። እዚህ ጋር እንደምትመለከቱት ማልበሻ ክፍል ነው። በጣም ሰፊ ነው ማልበሻ ክፍሉ እራሱ። እዚህ ጋር እንደምትመለከቱት ዙረው ቁም ሳጥን አድርጎለታን ማለት ነው። ባዝሩም ነው ማስተር ቤድሩሙ። ማታጠባ ቤት እዚህ ጋር እናገኛለን። ገንዳ አለው፣ የቁም ሻወር አለው፣ ቦይለር ሁሉ ነገር የተሟላ አለው ማለት ነው። ገንዳውም እንግዲህ ይህን ይመስላል። በጣም ኳሊቲ እቃ ነው የተጠቀመ ማለት ይቻላል። ይህ ቤት እንግዲህ በጣም ቆንጆ ቤት ነው። አንደኛ አያት ኮምፓውንድ ውስጥ ነው የሚገኘው። ሰፈሩም እጅግ የለማ ሰፈር ነው። እዚህ ጋር እንግዲህ የልጆች መኝታ ቤት እናገኛለን። በዚህ በኩል እንግዲህ የራሱ በረንዳ አለው፣ የራሱ ቁምሳጥን አለው፣ የራሱ መታጠባ ቤትም አለው ማለት ነው። በጣም ሰፋፊ ናቸው መኝታ ቤቶችም። መታጠባ ቤቱ ነው እንግዲህ አንደኛ መኝታ ቤት መታጠባ ቤት ነው። አንደኛ ፍሎር ላይ እንግዲህ ይህንን ይመስላል፣ ሁለት መኝታ ያለው ከልጆች መኝታ ቤት ጋር። እንግዲህ ሁለተኛ ላይ የምናገኛቸው እንግዲህ ተጨማሪ መኝታ ቤቶች አለው ማለት ነው። እዚህ ላይ ይሄኛው ሶስተኛ መኝታ ቤት ነው። ይህም በጣም ሰፊ ነው። እዚህ ጋር እንግዲህ የራሱ ቁምሳጥን አለው። በጣም ሰፋፊ ናቸው መኝታ ቤቶቹ። አራተኛ መኝታ ቤት እናገኛለን። እዚህ ጋር ደግሞ ውስጡ ላይ እንግዲህ የራሱ በዝሩም አለው። ይህን ይመስላል ማለት ነው። እዚህ ውጭ ላይ እንግዲህ የጫማ ማደርደሪያ አለው እዚህ ጋር የተሰራለት። እዚህ ጋር ደግሞ ኮመን መታጠቢያ ቤት ነው። አምስተኛ መኝታ ቤት እናገኛለን። ታች ላይ ሁለት መኝታ ቤት አለን። ግራውንድ ላይ አጠቃላይ እንግዲህ ሰባት መኝታ ቤት አለን ማለት ነው። ሙሉ ለሙሉ ይሄ ሰባት መኝታ ቤት አለው። ይሄ ቤት ሚኒ ሳሎንም አለው ማለት ነው። እዚህ ጋር የምትመለከቱት ሚኒ ሳሎን ነው። ስቲም እና ሳሙና ባስ የተለያዩ ተጨማሪ የቁም ሻወሮችም አሉ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ይሄኛው ሳሙና ባስ ነው። ከጎኑም ደግሞ ስቲም ባስ አለው። ይሄ ቤት እንግዲህ እንደነገርካችሁ በጣም ላግጀሪ ቤት ነው። በጣም ቆንጆ አርጎ ነው የሰሩት ማለት ነው። እዚህ ጋር የምትመለከቱት ደግሞ እንግዲህ የቁም ሻወር አለው እንግዲህ ሙቅና ቀዝቃዛ አለው ማለት ነው። በአጠቃላይ እንግዲህ ይሄ ቤት ትራስም መጨረሻ ላይ የምታገኙት ይሆናል። ሰፈሩም እጅግ የለማ ሰፈር ነው ብያቸዋለው የዚህ ቤት ዋጋ እንግዲህ ዘጠና ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው፣ ይደራደራል። ከታች በምታገኙት ስልክ ቁጥር እንግዲህ ደውላችሁ ልጠይቁን፣ ልታናገሩን ትችላላችሁ ማለት ነው። ሌላ ተጨማሪ ቤቶችም የምትፈልጉ ካላችሁ እንግዲህ በየቀኑ ቤቶች ፖስት እናደርጋለን። ደውላችሁም ደግሞ በአቅማችሁ መጠየቅ ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ። ደረጀ ብላችሁ በ0938 01 33 32 መደወል ትችላላችሁ።